ጤና ይስጥልን። እየከበረ ሰላምታችን በመላው አለመሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ሁሉ ይድረስ ብለናል። ከሀገር ቤት እስከ ባህር ማዶ ለዚህም ሰዓት መርጠን ያሰነዳንላችሁ በርከት ያሉ ስፖርታዊ መረጃዎች አሉን። እስከ ፕሮግራማችን ፍጻሜ ቆዩ። እንደ ሁልጊዜው ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። በዚህኛውም ጥንቅራችን ከኢትዮጵያ ብሔራዊ ቡድን ጋር በተያዘ ሰፋ ያለ መረጃ እናደርሳችኋለን። በተለይም ደግሞ አሰልጣኝ መሳይ ተፈሪ ከግብጻቻችን ጋር በሚደረገው ጨዋታ ዙሪያ የሰጡት ጋዜጣዊ መግለጫ አለ። በስፋት ታደምጡታላችሁ። የኢትዮጵያ ብሔራዊ ቡድን እንግዲህ ጨዋታ ያደርጋልና የኢትዮጵያ እግር ኳስ ፌዴሬሽን ብታምኑም ባታምኑም በእጅግ ትልቅ በሚባል ዋጋ የስርጭት መብቱን ሸጦታል ለአንድ ቴሌቪዥን ጨዋታውን። ስለዚህ ጨዋታውን ለመከታተል ውድ ክፍያ ባላቸው ጣቢያዎች ብቻ ይሆናል ማለት ነው። አቡበከር ናስርን በተመለከተም ከጉዳት ነፃ ሆኖ ለጨዋታው እንደሚገኝ የሰጡት ጋዜጣዊ መግለጫ ላይ አንስተዋል። በርካታ መረጃዎች የተነሱበትን ጋዜጣዊ መግለጫ ከኢትዮጵያ ብሔራዊ ቡድን ጋር አያይዘን እናደርሳቸዋለን። ከፓርማዶም ትልቆቹን የአውሮፓ ክለቦች የተመለከቱ ጥንቅሮቻችን እንደተጠበቁ ናቸው። ማንቸስተር ወደ ዩናይትድ 50 ሚሊየን ፓውንድ አካባቢ ሊከፍልበት ስላቀደው አንድ ተጫዋች የምንነግራችሁ ነገር አለ። ከዙር ጋር በተያዘ ግን በማንቸስተር ዩናይትድ ቤት ተጨማሪ መረጃዎችን እናጋራችኋለን። ከዛ በተጨማሪም ብሩኖ ፈርናንዴዝን እናነሳለን። በጣም አነጋጋሪ ቁጥር ነው። ማንቸስተር ዩናይትድ ቤት የሃይደን ቨን ጉዳትን በተመለከተ አዲስ መረጃ ወጥቷል። የማንቸስተር ዩናይትድ የወሩ ኮከቦች ብሩኖ ፈርናንዴዝ፣ ካዜሜሮ፣ ማቲያስ ዴሌት የእናንተ ምርጡ ማን ነው ዩናይትድያን በሀሳብ መስጫ ሳጠናችን ላያጋሩን በአርሰናል በኩል ዛሬ ትልቁ ዜና ቡካዮ ሳካን ኮንትራት ከማስፈረም ጋር በተያዘ ነው አዲስ ነገር አግኝተናል ከኮንትራቱ ጋር በተያዘ ከዛ በተጨማሪም ቡካዮሳካ አንድ ምስል አጋርቷል ወደ እናንተ እናደርሳችኋለን እሱን ለመሆኑ አሌክሳንደር አይሳክን ለማስፈረም የሚጠየቀውን ገንዘብ አርሰናል ሊከፍል ይችላል ወይ አንድ መረጃ እናደርሳችኋለን። ለአርሰናል ቅርብ የሆኑ ምንጮች አረጋግጠውታል። ዲካስል ቤት ግን የአርሰናል ፍላጎት ይሳክ ብቻ አይደለም፣ ሌላም ተጫዋች አለ። ከጋብርኤል ማጋሌሽ ጋር ዛሬ ድርድር ነበረ ከወኪሉ ጋር ታደምጡታላችሁ። ማይክል አርቴታን አመስግነን እጁን ጨብጠን እናሰናብተው እያለ ነው የቀድሞ ሌጀንድ። በአርሰናል ደጋፊዎች በኩል ይሄ እንዴት ይታያል የሚለውን በመረጃ ሰዓታችን ላይ ሀሳብ መስራት ሳጥናችን ላይ ታጋሩናላችሁ። ሊቨርፑል 2005 ከገባ በኋላ በሊግ ደረጃ የሊቨርፑልን ያክል ነጥብ የሰበሰበ አንድም የፕሪሚየር ሊግ ክለብ እንደሌለ ይታወቃል። ለዋንጫውም ቅርብ ነው እየተባለ ነው። ግን ሊቨርፑል ቤት በጣም አሳሳቢው ነገር ውድ ቤተሰቦቻችን፣ ሀያ የቡድኑ ተጫዋቾች ለብሔራዊ ግዳጅ ወደ ሀገራቸው አመርተዋል። አሁን እዚህ ጋ ነው እንግዲህ ከባዱ ነገር ስንቶቹ ከጉዳት ነጻ ሆነው ይመለሳሉ የሚለው ዛሬ አንድ ንስት ከ14 ዓመት በኋላ ከሊቨርፑል እንደምትሰናበት ተረጋግጧል። ማነችች ሰው የሚለውን እናስደምጣቸዋለን። በሊቨርፑል ተመድቧል ስለተባለውም የዝውውር በጀት በጀትና ጄሚ ካራገር ስለ ክለቡ ያለን ነገር አለ። የቀድሞ የአርሰናል ሌጀንድ ኢያን ራይት የቼልሲውን ግብ ጠባቂ ሳንቼዝን በብዙ ወርፎታል። አንድ ምስልም አስደግፎ ለዚሁ ተጠያቂው ግብ ጠባቂ ነው እያለ ነው። የቀድሞ የአርሰናል ተጫዋች ሌላኛው ፓል ሜርሰንም እኔ ፓልመር በሌለበት ጨዋታ ቼልሲ ግብ ያገባል ብዬ አልጠብቅም እያለ ነው። ከቼልሲ ጋር ተጨማሪ መረጃ ይዘናል። የማንቸስተር ሲቲ ተጫዋች ውድ መኪና በስጦታ መ ተበርክቶለታል ምክንያቱን ታደምጡታላችሁ። ሲቲና ጋርዲዮላን እናነሳለን። የመኪና አደጋ ያጋጠመው ሚሼል አንቶኒዮም ወደ ልምምድ ተመልሷል። በግሉ ማለት ነው፣ ከቲሙ ጋር ሳይሆን በግሉ እንቅስቃሴዎችን እያደረገ ነው ያለ ነገር አለ። ያጋረው መረጃ አለ በማህበራዊ ትስስር ገጽ ወደ እናንተ እናጋራችኋለን። በአውሮፓ ትልቆቹን ክለቦች የተመለከቱ በርከት ያሉ መረጃዎችን ይዘንላችኋል። እስከ ፕሮግራማችን ፍጻሜ እንደሁል ጊዜው ከኛ ጋር ቆዩ ውድ ቤተሰቦቻችን ላይ ካርጉና በረታቱን ሀሳብ አስተያየታችሁን ስለምታጋሩን ከልብ ከልብ ነው የምናመሰግነው። ግን በሀሳብ መስጫ ሳጥናችን ላይ በየክለቦቻችሁ መረጃ ስናደርስ ደግሞ የግል መልከታዎቻችሁን ታደርሱናላችሁ። አስቀድመን ብሔራዊ ቡድናችንን እናንሳ። ሳላ ስላለ የምንለውጠው ነገር የለም ብለዋል አስቻለው ታመነ። እንደ ኢትዮጵያ ብሔራዊ ቡድን እንግዲህ ጠንካራ አይነት ቡድን በዚህ ዓመት ተመልክተን ነበር ግን የዚህ የብሔራዊ ቡድናችን ደካማ ጎን ከሜዳ ውጭ የመጫወቱ ነው። አሳዛኙ ነገር እሱ ነው። ከተጫዋቾች በኩል የተነሱ ነጥቦችን እናንሳም። የኢትዮጵያ ብሔራዊ ቡድን ዋሊያዎቹ አንበል። አስቻለው ታመነ ቡድኑ ለቀጣዩ የግብፅ ጨዋታ ጥሩ ዝግጅት ማድረጉን ተናግሯል። በሁሉም ነገር ጥሩ ተዘጋጅተናል የሚለው አስቻለው ታመነ አሁን ላይ ቡድኑ አጋነን ቡድን አጋነን የምናይበት ነገር የለም ሲል ቡድኑ በጥሩ መንፈስ ላይ እንደሚገኝ ተናግሯል። አይቻለው ከሆነ ከቅርብ ጊዜ ወዲህ እንደ ከዚህ በፊቱ ስንት ይገባባቸው ይሆን ተብሎ የሚሄድ ቡድን የለም፣ ሲል አስቻለው ታመነ ቡድናችን ጠንካራ ነው ብሏል። በተሸነፍንባቸው ጨዋታዎችም ብዙ አልተቆጠረብንም። በግብፅ በሜዳው ሲያሸንፈን አንድ ለዜሮ ተቸግሮ ነው። ሰዓት ለመግደል ሞክረዋል። መጀመሪያ እኛን ሁለት ለዜሮ ያሸነፍ ነው እኛንን ያሸነፍ ነው ብሏል አስቻለው ታመነ። አስቻለው ታመነ አክሎም ሳላ ስላለ ምንም የሚለየው ነገር የለም ብሏል። እግር ኳስ የሚፈቅደውን ነገር ነው የምናደርገው የተለየ ግምት ሰተ ተነን ገባም ብሏል። የቡድኑ አምበል አስቻለው ታመና የይዞ በማህበራዊ ሚዲያ ትልቅ ተጽዕኖ እያሳደረብን ነው ሲል ቅሬታውንም አቅርበዋል። ለማህበራዊ ሚዲያው ከዚህ ሊቆጠብ ይገባል እኛ ላይ ጫና ከማሳደር ብሏል። አክሎም ይህንን ለመግታት የአሰልጣኝ ቡድን የሚወስደው እርምጃ ይኖራል። ስልክ መቀማት መፍትሄ ሊሆን ይችላል። ስለዚህ እኛ ላይ የሚደርሰውን ጫና ለመጠበቅ አሰልጣኞች ስልክም ቢቀሙ መልካም ነው ሲል ተደምጧል። ማጥቃትም መከላከልም መንተውም ብሎ ለመሳይ ተፈሪ አሰልጣኙ ኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ መሳይ ተፈሪ ከቀጣይ ዓለም ዋንጫ ማጣሪያ ጨዋታ በፊት ለጋዜጠኞች አስተያየቱን ሰጥቷል። አሰልጣኝ መሳይ ተፈሪ በንግግራቸው ወቅት የፈረሰኞቹን ኮከቦች እንደ ቡድን ለማቆም የፈርዖኖቹን ኮከቦች እንደ ቡድን ለማቆም አቅደናል ብለዋል። አክሎም ስለ አቡበከር ናስር የተናገረው መሳይ ተፈሪ እሱ በደንብ አጣርተና የመረጥ ነው፣ በጥሩ ጤንነት ላይ የሚገኛል ብለዋል። ግብፅን እንዴት ማጥቃትና መከላከል እንዳለብን በደንብ ተዘጋጅተናል። ለመከላከል አይደለም የተዘጋጀ ነው። ሁለቱንም ማመጣጠን ያስፈልጋል። ማጥቃትም ማንተውም፣ መከላከልም ማንተውም ብለዋል። ከተጫዋቾች ምርጫ ጋር በተያዘ ለእኛ ጨዋታ ታክቲክ ይስማማሉ ያልናቸውና የመረጥ ነው ብለዋል። የግብፅ አጥቂዎች በግል ያላቸው ችሎታ የሚታወቅ ነው። እኛ ግን በቡድን ስራ ማጥቃቱንም፣ መከላከሉንም በግል ያላቸውን ነገርም ማስቆም እንሰራለን ብለዋል። አቡበከር ናስርን በተመለከተ መረጃዎች ወስደናል። ከእሱ ጋር ያለንበትም ሁኔታ ተነጋግረን ነው ጥሪ ያቀረብንለት። አቡበከር ናስር በጥሩ ጤንነት ላይ ነው። ብቁ ከሆነ ምን ማድረግ እንደሚችል የታወቀ ነው። ከመጣ በኋላም ጥሩ ነገር እያሳየ ነው ብሏል። ከዚህ የተሻለ ደረጃ ላይ መድረስ እንፈልጋለን፣ ያለንበት ደረጃ ማሻሻል እንፈልጋለን። እቅዳችንም እሱ ነው ብሏል አሰልጣኝ መሳይ ተፈሪ ዛሬ በነበረው ጋዜጣዊ መግለጫ ላይ ስለዚህ የኢትዮጵያ ብሔራዊ ቡድን ግብፅን ለማሸነፍ ሁሉንም ነገር ለማድረግ ዝግጁ ነን ብለዋል። ከኢትዮጵያ ብሔራዊ ቡድን ጨዋታ ጋር በተያዘ ግን የኢትዮጵያ ብሔራዊ ቡድን ከግብፅና ጅቡቲ ለሚደረጉ ጨዋታዎች በተደረገው ዝግጅት አስመልክቶ ዛሬ በፌዴሬሽን ጽሕፈት ቤት መግለጫ ተሰጥቷል። ኢትዮጵያ ብሔራዊ ቡድን ዓለም አቀፍ መስፈርት የሚያሟላ ስቴዲየም ባለመኖሩ ጨዋታውን ለማድረግ ወደ ሞሮኮ ካዛብላንካ እንደተጓዘ ይታወቃል። ብሔራዊ ቡድናችን የሞሮኮ እግር ኳስ ፌዴሬሽን ከኢትዮጵያ እግር ኳስ ፌዴሬሽን ጋር ባለው መልካም ግንኙነት ለሁለቱም ጨዋታዎች ከ40 እስከ 50ሺ ዶላር ወጪ እንደሚሸፍን የሞሮኮ እግር ኳስ ፌዴሬሽን ቃል ገብቶልናል ብለዋል አቶ ባህሩ። ስለዚህ የኢትዮጵያ እግር ኳስ ፌዴሬሽን የሚሸፍነው የትራንስፖርት ወጪን ብቻ ነው። የግብፅና ኢትዮጵያ ጨዋታ ከፍተኛ ትኩረት የሚያገኝ ጨዋታ በመሆኑም ከአንድ ዓመት በፊት ሴፍ ከተባለ ድርጅት ጋር አጋርነት ተስማምተናል። ጨዋታው ሰባ ሺህ ዶላር ተሽጦ ገቢው ፌዴሬሽኑ እንዳገኘ አቶ ባህሩም ለጋዜጠኞች አብራርተዋል። ሞሮኮን የመረጥነውም የተሻለ ምቹ በመሆኑና ወጪ ስለተሸፈነ መሆኑን ያብራሩት አቶ ባህሩ ደቡብ አፍሪካ ላይ ከጋና ጋር በተደረገና እንዳቻ በተጠናቀቀው ጨዋታ ሁለት መቶ ሺህ ራንድ ማውጣታቸውን ውድነቱን ገልጾ ሞሮኮን ለምን እንደመረጡ ገልጸዋል። በዚህ ምክንያት ሞሮኮን መርጠን ያል ብለዋል። እዞ አፍሪካን ቆይና፣ ፓትሪስ ሞሴፔ የአፍሪካ እግር ኳስ ፌዴሬሽን ፕሬዚዳንት፣ ሳላህ መቶ ፐርሰንት የባላንዶር ሽልማት ማግኘት ይገባዋል። ያለም ምርጡ ተጫዋች ነው። አፍሪካ ሁሉ ያኮራል። ከራሳችን አንዱ ይህንን የተከበረ ሽልማት ሲያሸንፍ ከማየት የበለጠ የሚያስደስት ነገር የለም። ዘንድሮ ይገባዋል። ከዛ ውጭ ግን አልቀበለውም ብለዋል። የዘንድሮን የባላንዶር ሽልማት ለሌሎች ተጫዋቾች የሚሰጥ ከሆነ ተቀባይነት የለውም፣ እኔም አልቀበለውም ብለዋል። ወደ አውሮፓ መረጃዎቻችን ደግሞ እንሻገር። ውድ ቤተሰቦቻችን በሪያል ማድሪድ በኩል የጉዳት ዝርዝሩ በርከት ብሏል። ፌርናልድ ሜንዲ አስቀድሞ ተጎዳም፣ አሁን ደግሞ ፍራን ጋርሻ ከሪያል ማድሪድ በኩል ጉዳት እንዳጋጠመው ተረጋግጧል። ስለዚህም ተጫዋች ምናልባትም እስከ ኢንተርናሽናል ብሬክ ድረስም ላይመለስ እንደሚችል ተረጋግጧል እና የጡንቻ ጉዳት ነው ያጋጠመው። በሪያል ማድሪድ ቤት አሁን የጉዳት ዝርዝሮች ከፍ እያሉ ነው። አርሰናልን በሚገጥመው የአውሮፓ ሻምፒዮንስ ሊግ ስብስብ ውስጥም በሪያል ማድሪድ በኩል የቡድን መሳሳት እያጋጠመ ነው ተብሏል። ራውል አሴንሲዮ ለስፔን ብሔራዊ ቡድን መጠራቱን ከካርሎ አንቾሎቲ መስማቱን ተናግሯል። አንቾሎቲ ለብቻ የጠራኝ በልምምድ ላይ እናም ለስፔን የብሔራዊ ቡድን እንደተጠራው ነገረኝ። በዛ መሃል ደስታዬን መቆጣጠር አልቻልኩም ነበር። የቡድን አጋሮችም ልምምድን አቋርጠው ምን እንደተፈጠረ ሊያጣሩ መጡ። ለስፔን እንደተጠራው ሰሙ። በርካቶች ደስ አላቸውና፣ ደስታዬን እዛ ነበር ያከበርኩትና ለእኔ ምርጡ አጋጣሚ ነበር ብለዋል። ከባርሴሎና ጋር በተያያዘ ማርክ ካሴዶ ጉዳቱም እንግዲህ ከበድ ያለ መሆኑን ተረጋግጧል። በዚህ ምክንያት ለሁለት ወራት ያክል ለባርሴሎና ምንም አይነት የጨዋታ አገልጋሎት እንደማይሰጥ ተረጋግጧል። ስለዚህ ባርሴሎና በቀጣይ ከኢንተርናሽናል ብሬክ በኋላ በሚያረጋቸው የሊግ ጨዋታ እንደዚሁም ደግሞ የመልስ የኮፓ ዴላሬ ጨዋታ ከአትሌቲኮ ማሬ ጨምሮ ከቦሩሲያ ዶርትመንድ ጋር የሚደረጉት ሁለት የደርሶ መልስ የሩብ ፍጻሜ ጨዋታዎች ላይ ለባርሴሎና አገልጋሎት እንደማይሰጥ እንደዚሁ ተረጋግጧል። ለባርሴሎና ሌላ አሳሳቢ የጉዳት መረጃ ነው። ኤሲ ሚላኖች በካይል ዎከር ደስተኛ ናቸው ተብሏል። እንደ ጋዜጣ ዴሎ ስፖርት ዘገባም ከሆነ በውሰት እስከ ዓመቱ መጨረሻ ከማንቸስተር ሲቲ የወሰዱትን ተጫዋቹን በቋሚነት የማስፈረምም ዕቅድ እንዳላቸው ነው ጋዜጣ ዴሎ ስፖርት እያስነበበው። የፖል ላቤሌ ፖግባም እንግዲህ መዳረሻ እስካሁን ይፋ አልተደረገም ነገር ግን ፖግባን ለማስፈረም በተሻለ ደረጃ ላይ ይገኛሉ ያላቸውን ክለቦች ፋብሪዞ ሮማኖ ይፋ አድርጓል አልኢታድ ሎስ አንጀለስ አሜሪካ ኢንተር ማያሚ እና እንደዚሁም በአውሮፓ መርሴ ተጠቅሷል ተጫዋቹ በዋነኝነት እቅዱ በ2026 የፈረንሳይ ብሔራዊ ቡድን መወከል ነውና አሁን ካሉት አማራጮች በተሻለ መንገድ የማርሴ የተሻለ ነው እያሉ ነው በርካቶች። ዩናይትድ ጋር ስሙ ሲያዝ ነበር። ማንቸስተር ዩናይትዶች ግን ግልጽ አቋማቸው እንደ ሃይደነቨን ቾድ ኦቪ ማርቲን እንደዚሁም ደግሞ ወጣት ተጫዋቾችን ወደ ቡድኑ ማምጣት እንጂ እንደዚህ ዕድሜያቸው የገፋ ተጫዋቾችን ወደ ቡድኑ ማምጣት ከዚህ በኋላ በዩናይትድ በኩል እቅድ እንዳልሆነ ይታወቃል። የአልናስር የፊት መስመር አጥቂዎች ሳዲዮማኔ ማኔ ክርስቲያኖ ሮናልዶና አዲስ የተቀላቀላቸው ዥዋን ዱራን እንደሆነ ይታወቃል። ሳዲዮ ማኔ 37 ጨዋታ 9 ግብ 10 አሲስት ደርሷል። ሮናልዶ 28 ግብ 4 አሲስት አለው። እንደዚሁ አዲስ የፈረመላቸው ዥዋን ዱራን በ9 ጨዋታ 5 ግብ ላይ ደርሷል። ዘንድሮ የሶስቱ ጥምረት እጅግ በጣም የተለየ ነው። ግን በጣም አሳዛኙ ነገር አልናስር ዘንድሮም የሳውዲ ፕሮ ሊግን ዋንጫ የማንሳት እድሉ እጅግ በጣም ዘቅተኛ ነው። በዚህ ምክንያት ስቴዲየም የሚገቡ ደጋፊዎች በአሳሳቢ ሁኔታ ቁጥራቸው መቀነሱን ሰሞኑን ሰማን ነበረ። ውድ ቤተሰቦቻችን ቃል ስፖርት የዩቲዩብ ቻናል ከሀገር ቤት እስከ ባህር ማዶ የተመራረጡ ስፖርታዊ ጥንቅሮችን እያደመጣችሁ ትገኛላችሁ። ከተወዳጁ እንግሊዝ ፕሪሚየር ሊግ ወዳገኘናቸው ተጨማሪ ስፖርታዊ ጥንቅሮቻችን እንሻገር። ከቃል ስፖርት ዩቲዩብ ቻናል ጋር ቆይታችሁን ስታደርጉ ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። አትሌቲክ አንድ መረጃን ይዞቷል። የዋንጫን በተመለከተ ያው አሁን የዋንጫ መገኛ ሰዓቶች እየደረሱ ይገኛሉ። ከአራባው ካፕ ኦልሬዲ ተጠናቀቀ። ቀጥሎ ደግሞ እንደ ኤፌ ካፕ፣ ፕሪሚየር ሊግ፣ ሻምፒዮንስ ሊግ፣ ሮፕ ሊግ፣ ኮንፈረንስ ሊግ እያለ ዋንጫዎች እንግዲህ የሚታወቁበት ሰዓት ላይ ነው። አሁን ባለው ሂደት መሰረት ኒካስል ዩናይትድ ዋንጫ ካነሳ ሶስት ቀን ሞልቶታል። የሰባ ዓመት ታሪክ እንደተሻረ ይታወቃል። ቀጥሎ የምናገኘው ቡድን ማንቸስተር ዩናይትድ ነው። 298 ቀን ሆኖታል ዋንጫን ካነሳ። ሶስተኛ ሲቲ ነው፣ 304 ቀን ሞላው። ሊቨርፑል 388 ቀን ሞልቶታል ዋንጫን ካነሳ። ዌስትሃም ዩናይትድ 650 ቀን ሆኖታል ዋንጫን ካነሳ፣ በአውሮፓ መድረክ ነበር ያነሳው። ቼልሲ 1389 ቀን ሞልቶታል። ሌሲስተር ሲቲ 1403 ቀን ፈጅቶበት ሰባተኛ ደረጃ ላይ ተቀምጧል። አርሰናል እስካላችሁ 1690 ቀን ሞልቶታል። አርሰናል ዋንጫን ካነሳ ስምንተኛው ቡድን ነው። ስዋንሲ ሴቲ 4405 ቀናት ፈጅቶበት ዘጠነኛም፣ ከዛ ፖርትስማውዝ እያለ ይቀጥላል። ቶትናህም ዋንጫ ካነሳ 6232 ቀናት ሞልቶታል። በጣም ረጅም ጊዜ ያስቆጠረው ቡድን ነው። ስለዚህ ከአንድ እስከ ሶስት ያሉትን ብናነሳ ኒከስል ማንቸስተር ዩናይትድና ሲቲ እያለ ይቀጥላል ማለት ነው። ዋንጫን በማንሳት አጭር ጊዜ ፈጀባቸው ወይም በቅርባ ጊዜ ዋንጫን ያነሱ ወይም ለመጨረሻ ጊዜ በፕሪሚየር ሊግ ከሚሳተፉ ክለቦች ዋንጫን ያነሱ ክለቦች በፕሪሚየር ሊጉ ብዙ ጊዜ የተሳካ ድሪብል በማድረግ ተብሎ ተጫዋቾች ስም ዝርዝር ይወጣል። ያው ከፊት የምናገኘው እንደ ጀሬሜ ዶኮ ያለም ስኬታማ ድሪብለርን ነው። ለመሆኑ ድሪብል ሊደረጉ ብለው ነገር ግን ያንን ድሪብል ሊያደረጉ የነበሩ ተጫዋቾችን በመንጠቅ ማን የተሻለ ነው በፕሪሚየር ሊጉ የሚለውን ኦፕታ ይዞ ተወጥቷል። የወልቭሱ ጎሜዝ 52 ጊዜ ድሪብል ለመደረግ ተሞክሮ 80.8 በመቶን አስጥሏቸዋል ኳስ ድሪብል ሊያደረጉት የነበሩትን ተጫዋቾች። ዊሊያም ሳሊባ ከ64 ሙከራ 78.1 በመቶን ተጫዋቾቹን ነጥቋቸዋል። ሚሼል የፓላሱ ተጫዋች ከ95 ሞከረ 779 በመቶን ኳሱን አስጥሏቸዋል አሩዋን ቢሳካ ዩናይትዶች ለዌስታም የሸጡት ተጫዋች 67 ጊዜ ድሪብል ያደረጉት ሞክረው 761 በመቶን በመመለስ ወይም በመቀማት አራተኛው ተጫዋች ነው ከዛም ባይሴ ኡዱጌ ሪቻርድሰን ግቫርዲዮል ቲምበር እያለ እስከ አስረኛ ያለውን ይዘዋል ጎሜስ ሳሊባ ሚሼል ግን ከአንድ እስከ ሶስት ያለውን ደረጃ ይዘዋል። ሚሼል አንቶኒዮ የመኪና አደጋ ካጋጠመው በኋላ አሁን መቶ ፐርሰንት ተመልሻለሁ ብሏል። ሚሼል አንቶኒዮም በጥሩ ሁኔታ ማገገሙን ከጠቀሰ በኋላ በግሉ የግል እንቅስቃሴዎችን ማድረግ መጀመሩን ገልጿል። ሚሼል አንቶኒዮ የእግር ኳስ ተጫዋች ቢሆንም ከእግር ኳስ የራቀው ግን በአሰቃቂ የመኪና አደጋ እንደነበረ የሚዘነጋ አይደለም። በፔፕ ጋርዲዮላ ስር ሆነው መቶና ከዛ በላይ የግብ ተሳትፎችን በፕሪምየር ሊግ በማድረግ ኬቨን ደብሮና 171 ቀዳሚ ተጫዋች ነው። ራሂም ስተርሊን ክለቡን ከለቀቀ ቆየት ተብሏል። በ125 ሁለተኛ ነው። ኩን አጌሮ በ103 የግብ አስተዋጽኦ ሶስተኛ ሲሆን ሃላንድ አሁን አራተኛው ተጫዋች ሆኗል። የሃላንድ ወኪል ምናልባት የአውሮፓ ሻምፒዮንስ ሊግ ማንቸስተር ሲቲ ትኬት የማይቆርጥ ከሆነ ከተጫዋቹ ቆይታ ጋር በተያዘ ጥያቄ ምልክት ውስጥ እንዳለ ነግሮ መነጋገሪያ እንደነበረኛም እኛም በማህለዶ ስፖርት የመረጃ ክፍለ ጊዜ ነግረናቸዋል። አሁን ታዲያ ሃላንድ መቶ የግብ አስተዋጽኦ በፔፕ ጋርዲዮላ ስር የደረሰ ተጫዋች ሆኗል። በቀጣይ እንደ ኩን አጌሮ፣ ራሂም ስተርሊንግ ያሉትን ለመስበር ቅርብ ይመስላል። ምናልባትም ከክለቡ ጋር የሚቆይ ከሆነ በጃንዋሪ ማንችስተር ሲቲን የተቀላቀለው ኩንሳቮ ለሀገራት ጨዋታ ወደ ሀገሩ ኡዝቤኪስታን ሲመለስ የአገሪቱ እግር ኳስ ፌዴሬሽን በእንግሊዝ ፕሪሚየር ሊግ የመጀመሪያ የሆነውን ኡዝቤኪስታናዊ ተጫዋቻቸውን ግዙፍ መኪና ሸልመውታል ወይም በስጦታ መልክ አበርክተውለታል። ይሄም ሀገራችንን በእንግሊዝ ምድር ስላስጠራህ ብለውት ነው። ፖል ሜርሶን የቀድሞ የአርሰናል ሌጀንድ ቼልሺ ተጫዋች ተጎዳብን ብለውም እንግዲህ ተቃውሞ ሲያቀርቡ ተቀባይነት የለውም። ለመጀመሪያው ቡድን የሚመጥኑ በርካታ ተጫዋቾቻቸውን አሳልፈው በውሰት ሰጥተዋል። ስለዚህ ቼልሺ ተጫዋች ተጎድቶብን ነው የውጤት ቀውስ ውስጥ የገባ ነው ቢሉ ተቀባይነት የለም ብሏል ፖል ሜርሰን። አያይዞም እኔ ኮል ፓልመር ቡድን ውስጥ እስከሌለ ድረስ ቼልሲ ገበያ ገባል ብዬ አልተማመንም አልጠብቅም ብሏል። ስለዚህ ቡድን ውስጥ እንደ ኮል ፓልመር ቡድኑን ሊያግዙ የሚችሉ ተጫዋቾችን አውጥቶ በውሰት የሰጠም ክለብ ከዚህ በላይ ይራመዳል ብዬ አላስብም። ቶፕ ፎርም ስለመጨረሳቸው እርግጠኛ መሆን አልችልም ብሎ የወቅቱን የቼልሲን አሰራር በብዙ መንገድ ተቃውሞታል። ከዛ በተጨማሪ ግን ሳንቼዝን ጉዳይ እንኳን ኢያን ራይት የአርሰናል የቀድሞ ተጫዋች እንደነበረ ይታወቃል። ምናልባት ኢያን ራይት የአርሰናል ተጫዋች ስለሆነ ብቻ ሳይሆን የቀድሞ የቼልሲ ሌጀንዶችም ጭምር በጣም ከሚቃወሙት ነገር ሳንቼዝን ቋሚ ማድረግ ነው። በርካታ የቼልሲም ደጋፊዎች በዚህ ነገር አይስማሙም። ስምንት ጥፋቶችን በእንግሊዝ ፕሪሚየር ሊግ ያጠፋ ብቸኛው ግብ ጠባቂ እሱ እንደሆነ ይታወቃል። ታዲያ ኢያን ራይት የቀድሞ ክለቡ ወይም ደግሞ የ አርሰናልን በተመለከተ አርሰናል በሚኬል ሜሪኖ ግብ አንድ ለባዶ ባሸነፈበት ጨዋታ ማለት ነው። ያ ጨዋታ ላይ ለተቆጠረችው ግብ ስህተቱ የግብ ጠባቂው ነው ብሏል። በተለይም ግብ ጠባቂው በትክክለኛ ቦታ ላይ አለመቆሙ የሚኬል ሜሪኖ ኳስ ለመቆጠሯ ምክንያት ነበረም። ግብ ጠባቂዎች ሁልጊዜም ቢሆን የሚቆሙበት ቦታ አለ ኳሷን ከሁለቱም የማዕዘን ምት መምቻ ሲመታ ቆሞ ከየትኛው አቅጣጫ ኳሱ ቢሞከርብን ወይም ደግሞ የኳሱን ለ ሳጥኑ ስለተሻማበት ተጫዋች ግምት አይተው አቋቋማቸውን ማስተካከል አለባቸው። ሳንቼዝ ግን እጅግ በጣም የተሳሳተ አቋቋም ምክንያት ማዕዘን ምቱ ሊቆጠረበት ይችሏል። ምናልባት ሌሎች ግብ ጠባቂዎች በሆኑ እንደዚህ አይነት ግብ ሊቆጠረባቸው አይችልም። ይህ የግብ ጠባቂው ደካማነት ብሎ ተችቶታል። ጄሚ ካራገር ስለ ሊቨርፑል ዝውውር ከሰጠው ሀሳብ አንደኛው ሊቨርፑል በሚመጣ የዝውውር መስኮት ቢያንስ አምስት ተጫዋች ማስፈረም አለበት። ይህ ቡድን በብዙ መንገድ ሊሻሻል ይገባል ብለዋል። ከቼልሲ ከሊቨርፑል ጋር በተያዘ ግን ሊቨርፑሎች ለሚመጣ የዝውውር መስኮት ቢያንስ ሶስት ተጫዋቾች ለማስፈረም እስከ 250 ሚሊየን ፓውንድ መድበዋል። እነኚህ ሶስት ተጫዋቾች ላይም ቡድኑ ጥናት እያጠና ነው ተብሏል። ኢሳክ እንደሚኖርበት ምንም ጥርጥር የለውም። በይፋ ግን ቢቢሲ ስፖርት እነኚህ ሶስት ተጫዋቾች ማን እንደሆኑ ባይገልጽም፣ ነገር ግን ከሊቨርፑል በኩል ለሶስት ተጫዋቾች 250 ሚሊዮን ሮ ተመድቧል ከዋክብቶችን ለማምጣት በሚደረገው ጥረት ላይ ተብሏል። ወልብሶች ደግሞ በቀጣይ ክረም ክለቡን ይለቃል የተባለውን የቀድሞ ተጫዋቻቸውን ዲያጎ ጆታንም ለመመለስ እቅድ አላቸው ተብሏል። በሞሊኒክስ ነበረ ራሱን ለአውሮፓ እግር ኳስ አሳይቶ በኋላም የሊቨርፑል ተጫዋች ነው። አሁን ታዲያ ወልብሶች የቀድሞ ተጫዋቻቸውን ዳግም የመመለስ እቅድ አላቸው። ሊቨርፑል ኮሚኒኬሽን ዳይሬክተር የሆነችው ሱዛን ብላክ ከ14 ዓመት ቆይታ በኋላ በውድድር ዓመቱ መጨረሻ ከክለቡ ጋር እንደምትለያይ በዛሬ ዕለት ተረጋግጧል። ሃርቪ ኤሊዮት ያለፉትን 43 የሊቨርፑል ጨዋታዎችን ተጫውቷል። ከዚህ ውስጥም ቋሚ የሆነ የጀመረው 16 ጨዋታ ብቻ ነው። ነገር ግን በእነዚህ ሰባት ጎልና 12 አሲስት አለው በ16ቱ ጨዋታ። በዚህም በአማካይ በየ98 ደቂቃ የግብ አስተዋጽኦን ያደርጋል። ተቀይሮ ሲገባና ተቀይሮ ሲገባ ለቡድኑ የሚሰጠነው ጥንካሬ ከፍ ያለ ነው። ሰሞኑን ግን መጠነኛ የሚባል ጉዳት አስተናግዶ ነበረ ከካራባው ካፕ ጨዋታ ከጁሊንተን ጋር የአንድ ለአንድ ኳስ ግንኙነት ላይ ተጋይቶም የጉዳቱ መጠን እስካሁን ይፋ አልተደረገ። በፕሪሚየር ሊጉም 25 ከገባ በኋላ ብዙ ነጥቦችን በመሰብሰብ ሊቨርፑል 25፣ አርሰናል 22፣ ብራይተን 20፣ ክሪስታል ፓላስ 19፣ ከዛ በኋላ ማንቸስተር ሲቲ 17፣ እንዲሁም ኖቲንግሃም ፎረስት፣ ኤቨርተን፣ ብሬንትፎርድ 17 17 ሰብስበዋል። ፉልሃም 16 እንዲሁም አስቶንቪላ 16 ነጥቦችን መሰብሰብ ችለዋል። በርካታ ነጥብ የሰበሰበው ግን የስሎት ቡድን ሊቨርፑል ነው። ግን ለሊቨርፑል ከባዱ ነገር ወደ ሀያ የሚጠጉ እድሜያቸው ለዋናው ቡድን የሚጫወቱና ከ21 ዓመታቸው የሚጫወቱ ወደ ሀያ ተጫዋቾችን ለብሔራዊ ቡድን አበርክቷል። ቢያንስ ቢያንስ ከዚህ ውስጥ ከሀያዎች ውስጥ ወደ 17ቱ የሚጠጉት ለዋና ቡድን የሚጫወቱ ተጫዋቾች ናቸው። ሶስቱ ለታዳጊ ቡድን ነው። ይሄ በጣም አሳሳቢ ነው። እነኚህ ተጫዋቾች ለሊቨርፑል ከጉዳት ነፃ ሆኖ ይመለሳሉ ወይ የሚለው ነገር ለሊቨርፑላውያን እጅግ በጣም አሳሳቢ ነው። የቀድሞው የሊቨርፑል ተጫዋች የነበረው ዳኒ መርፊ ዛሬ 48 ዓመቱን እያከበረ ነው። ዳኒ መርፊ በሊቨርፑል ቤት ያለው ታሪክ እጅግ ደማቅ የሚባል ነው። 249 ጨዋታ አከናውኗል። 44 ግቦችን አስቆጥሮ 39 አሲስት ነበረው። ከሊቨርፑል ጋር አንድ ኤሮፕ ሊግ አንድ ኤፌ ካፕ፣ ሁለት ካራባው ካፕ አንድ የኤፋ ሱፐር ካፕ እና አንድ ኮሚቴ ሺልዱን ዋንጫ አንስቷል። ያው የፕሪሚየር ሊግን ዋንጫ ብቻ ነው ከሊቨርፑል ጋር ያላሳካው እንጂ ትልቅ ስራዎችን ሰርተዋል። አርቴታ በአርሰናል ቤት ለሰራው ሁሉ ላመሰግነው ወዳለው፣ ነገር ግን የእሱ በክለብ ውስጥ ያለው የአሰልጣኝነት መንበር ማብቂያው ላይ ደርሷል። የቀድሞ የአርሰናል ተጫዋች ኢማንዌል ፔቲ ነው። አርቴታ በአርሰናል ቤት መቆየት ከዚህ በላይ ያለበት አይመስለኝም። የቻለውን አድርጓል። ቡድኑን በብዙ መንገድ አሻሽሏል። ለሰራው ነገር አመስግነን፣ አሁን ግን ቡድኑን ዋንጫ ሊያነሳ ለሚችል አሰልጣኝ ማስረከብ ያለብን እያለ ነው፣ የቀድሞ የአርሰናል ተጫዋች ኢማኑኤል ፔቲ። የአርሰናል ደጋፊዎች በዚህ ሐሳብ ትስማማላችሁ? የመልከታችሁን አጋሩን። አርሰናል የቡካዮ ሳካኑን ለማራዘም ይፋዊ ንግግር በዛሬው ዕለት መጀመራቸው ተረጋግጧል። እንደሚታወቀው ከቡካዮ ሳካ ጋር በተያያዘም ኮንትራቱ እስከ 2027 ነው ያለው ከዚህ ተጨማሪ ኮንትራትን ለማስፈረምና የውል ማፍረሻውንም ከፍ ለማድረግ በአርሰናል በኩል እቅር ተይዟል። የሳውዲ ፕሮሊግ እና የአውሮፓ ትልቅ ክለቦች ስጋት እየፈጠሩ ይገኛሉ አርሰናል ላይና በዚህ ምክንያት አርሰናሎች እንግዲህ የሳሊባን ጨምሮ አሁን ደግሞ ሳካንም ኮንትራት ለማራዘም ጥረት እያደረጉ ነው ተብሏል። ከሳካ ጋር በተያያዘም በዛሬው ዕለት በግሉ በጂሙስ ልምምድ እየሰራ የሚያሳይ ምስልን አጋርቷል። ያው የሳካን ጉዳይ በተመለከተ ኤፕሪል 8 በሚደረገው የሻምፒዮንስ ሊግ የመጀመሪያው ዙር ጨዋታ በአርሰናል በኩል ተሰልፎ ሪያል ማድሪድን መግጠም እንደሚፈልግ ነገረናችሁ ነበረ። ሌላኛው ጋብርኤል ማጋሌሽ ነው። ከአርሰናል ጋር በአዲስ ኮንትራት ዙሪያ ከወኪሉ ጋር ንግግር ማድረጋቸው ተረጋግጧል። ጋብርኤል ማጋሌሽ በሳውዲ አረቢያ ክለቦች እንደሚፈለግ ይታወቃል። አርሰናል ብሩኖ ጉማሬሽን የክረምቴ ዝውውር አካል አድርጎታል ተብሏል። በበርካታ ክለቦች ይፈለጋል መሀል ሜዳው ላይ ይህ ከፈጠራ ችሎታ በተጨማሪ ጉልበት ለመጨመር እንደ አማራጭ ኢላማ አድርጎታል። የማርቲን ዙቤሜንዲ ዝውውር ላይም ጥሩ ንግግሮች እየተደረጉ ነው። አርሰናሎች እዚህ ቦታ ላይ አንድ ተጫዋች ማምጣታቸው አይቀርም። በዝርዝራቸው ውስጥ ደግሞ የብሩኖ ጉማሬሽን ስም ያካተውታል። ለመሆኑ ኢሳክን ለማምጣት ማን ሊያገዛቸው ይችላል አርሰናሎችን? በሚል አሁን እየወጡ ባሉ መረጃዎች መሰረት የአዲሱ ስፖርቲንግ ዳይሬክተራቸው አንድሪያ ቤርታ ሪካርድ የሆኑ ገንዘቦችን ከፍለው ኮከቦችን የማምጣት ችግር የለባቸውምና ምናልባት አርሰናል ኢሳክ ላይ ያለው ፍላጎት ይታወቃልና ከዚህ ጋር በተያያዘ ቦርዱ ገንዘብ እንዲያወጣም ስፖርቲንግ ዳይሬክተሩ ትልቁን ስራ ሊሰሩ ይችላሉ እየተባለ ይገኛል። እሳቸው ረብጣ ብሮችን አውጥተውም ከዋከብት የማስፈረም ችግር የለባቸውም። ለጁዋ ፍሌክስ 122 ሚሊዮን ሮ ከዛሬ አምስት ዓመት በፊት ያወጡም ስፖርቲንግ ዳይሬክተር እንደነበሩ ይታወቃል። በማንቸስተር ዩናይትድ በኩል መግቢያችን ላይ ደርሰናችሁ ነበር። ለማስታወስ ያክል ማንቸስተር ዩናይትድ ሶስት የወሩ ምርጥ እጩ ተጫዋቾችን ይፋ አድርገዋል። የወራ መጋቢት ብርኖ ፈርናንዴዝ፣ ካዘሜሮና ማቲያስ ዴላይትን አቅርበዋል። በርካቶች ብሩኖ ይገባዋል የሚል ሐሳብን በሐሳብ መስጫ ሳጥናችን ላይ ሲያሰፍሩ ነበር። ምንም ጥርጥር የለውም በበርካታ ቁጥሮች ብሩኖ የተሻለው ነው። ካዜሜሮ እና ዴላይትም ቀላል ወርን አላሳለፉም። በዩናይትድ ውስጥ ለተገኙትም ድሎች እነኚህም ተጫዋቾች ወሳኝ ነበሩ። ግን ብሩኖ ስለማሸነፉ ምንም ጥርጥር ያለ አይመስልም። ዩናይትዶች የሃይደን ሄቨንን ጉዳይ በተመለከተ እስካሁን መረጃ ባይወጡም ለዩናይትድ ቅርብ የሆኑ ምንጮች የሃይደን ኤቨን ጉዳት ከኢንተርናሽናል ብሬክ በኋላ ወደ ቡድኑ የሚመልሰው ነው፣ የከፋ ነገርን አላስተናገደም። የምርመራው ውጤቶቹ ይፋ ባይደረጉም ተጫዋቹ ሜዳ ላይ ካስተናገደው ጉዳት አንጻር በአንድ ወር ባነሰ ጊዜ ውስጥ መመለስ ይችላል የሚሉ መረጃዎችን ለዩናይትድ ቅርብ ምንጮች እያረጋገጡ ነው። ዩናይትድዎች በቀጣይም ስለ ተጫዋቹ ጉዳት ይፋ የሚያደርጉት መረጃ ደግሞ የሚጠበቅ ነው የሚሆነው። ኡጋርቴ ግን ስለ አይደን ሄቨን የሚለው ነገር አለ። በጣም ጠንካራ ተጫዋች ነው። ባደረጋቸው ያለፉ ጥቂት ጨዋታዎች ጥሩ እንቅስቃሴን ሲያሳይ ነበር። ያጋጠመው ጉዳት መጥፎ እንዳልሆነ እኔም ተመልክቻለሁ። በቶሎ እንደሚመለስም ተስፋ ያደርጋለው ብለዋል ኡጋርቴ። ስለ ፍራንስ ሊግ እና ያው በፓርሰን ጀርሜን ነበር፣ ስለ ፕሪሚየር ሊግ ተጠይቆ ነበረ። ትልቁ ልዩነት ፍጥነትና የጋለ ስሜት ነው ብለዋል። ፕሪሚየር ሊጉ ከፍራንስ ሊግ ይልቅ እጅ ከፍተኛ ፍጥነት የሚጠይቅና ትልቅ የመፋለም ስሜትን የሚንጸባረቅበት ነው ብለዋል። እናም በቡድን ውስጥ ጠንካራው ተጫዋች መሆን ያስፈልጋል። በፕሪሚየር ሊጉ ለመጫወት የቡድኑ ጠንካራ ተጫዋች መሆን ያስፈልጋል። በዛ ላይ የደጋፊዎቹም ጨዋታን የመቀየር አቅም አላቸው። ድጋፎቹ እጅግ በጣም የተለዩና ስሜትን ከፍ የሚያደርጉ ናቸው ብለዋል። ፖርቹጋላዊ የማንቸስተር ዩናይትድ አምበል ብሩኖ ፈርናንዴዝ በዚህ ውድድር ዓመት በፕሪሚየር ሊጉ በርካታ ቁጥራዊ መመዘኞች ቀዳሚ ተጫዋች እንደሆነ ይታወቃል። በአንድ ባልተጠበቀ ቁጥር ደግሞ ሶስተኛው ተጫዋች ነው። እጅግ በጣም አስገራሚ ነው። በርካታ ኳሶችን በመንጠቅ የሚበለጠው ሪያነ ክሪስቲ እና ሞይሰስ ካይሴዶ ብቻ ነው። መቶ 61 ኳሶችን ብሩኖ በዚህ ዓመት አስጥሯል። ይህ ሌላ ትልቅ ቁጥር ነው። ዩናይትዶች ተጫዋች ላይ ማምጣት በሚያደርጉት ጥረት ላይ ከአማካይ ስፍራ ጋር በተያያዘ ፍራንኪ ዲዮንግን ሁኔታ እየተከታተሉ ነው 50 ሚሊዮን ፓውንድ መክፈል ግን ዩናይትድ ይጠበቅባቸዋል። እዚህ ዝውውር ላይ ምን ያህል ገፍተው ይሄዳሉ የሚለው ምናልባትም በቀጣይ ዩናይትድ ቤት የመሀል ሜዳውን ለማጠናከር በሚደረገው እቅድ ውስጥ ከሚለቁ ተጫዋቾች ጋር በተያያዘ ቀጥተኛ ግንኙነት ይኖራል ተብሎ ይጠበቃል። በማንቸስተር ዩናይትድ በኩል ግን ተጫዋቹን እየተከታተሉት እንደሚገኙ ነው በርከት ያሉ ምንጮች እያረጋገጡ የሚገኙት ከማንቸስተር ዩናይትዱ የፊት መስመረ ተጫዋች ራስመስ ሆይሉንድ ጋር በተያያዘ ዴንማርኬ ማንቸስተር ዩናይትድ የፊት መስመረ ሶይሉን በዩናይትድ ቤት ባለው ቆይታ እጅግ ደስተኛ መሆኑን ገልጿል። አሁንም በዩናይትድ ቤት ውስጥ በመሆኔ ደስተኛ ነኝ። ይህ ሁልጊዜም ልጫወት የምፈልግበትና የማለበው ክለብ ነው ብሏል። ለሩበን አሞሪም ደስተኛ ነኝ። እርሱ እጅጉን ረጋ ያለና ለሁሉም ነገር አጽንኦት ሰጥቶም የሚያይ ድንቅ አሰልጣኝ ነው ብሏል። ወደ ማንቸስተር ዩናይትድ የተዘዋወርኩት በኤሪክ ቴንሃግ አማካኝነት መሆኑን አልክድም። ሆኖም አሁን ላይ ኤሪክ በዚህ ክለብ ውስጥ አይገኝም ብሏል። እናም አሁን ትኩረቴ ሩበን አሞሪም የሚሰጠኝን ትእዛዞች መፈጸም ላይ ነውም። እናም አሰልጣኙ ያዘዘኝን ፕሮጀክት ለመፈጸም ዝግጁ ነኝ ብሏል። ከማህበራዊ ሚዲያ ጋር በተያዘ ብዙም ማህበራዊ ሚዲያን አልጠቀምም ወቅታዊ ነገሮችን ብቻ ለማጋራት እገባለሁ። ከዚህ ውጭ ግን አብዛኛውን ጊዜን ከእጩኜ ጋርና ከቤተሰቦቼ ጋር በማሳለፍ ነው ማጠፋው ብሏል። ከዚህ ውጪ ግን ማህበራዊ ሚዲያ ላይ ብዙም ጊዜ አልሰጥም፣ እናም ትችቶችን ብዙም አልሰማም ብሏል። የማንቸስተር ዩናይትዱ የአጥቂ ስፍራ ተጫዋች ራስመስ ሆይሉንድን በዚህ ሳምንት እንኳን ግብ አስቆጥሯል። ከረጅም ጊዜ በኋላ ወደ ግብ አግቢነት ተመልሶ እፎይታን ያገኘበት ነው። በዴንማርክ ብሔራዊ ቡድንም ጥሪ ተደርጎለት ብሔራዊ ቡድኑን በ ለዓለም ዋንጫ ማጣሪያ እንደሚወክል ይታወቃል። ውድ ቤተሰቦቻችን፣ ቃል ስፖርት ዩቲዩብ ቻናል መነሻችንን የሀገር ቤት መረጃዎች አድርገን እስከ ባህር ማዶ ወቅታዊ መረጃዎችን መርጠን አሰናድተን አስደመጥናችሁ። ከጥቂት ደቂቃዎች በኋላ ተጨማሪ መረጃዎችን ይዘን እንመጣለን። እንደዚህ አይነት አዳዲስ መረጃዎችን ለመከታተል የቻናላችን ቤተሰብ ሁኑ። ሰብስክራይብ ማድረግ እንዳይረሳ የዶል ምልክቷን ተጫኑ። ከጥቂት ደቂቃዎች በኋላ ዳግም ተመልሰን እስክንገናኝ የሁኑን ስፖርት የጥንቅር ዜና ቋጨን። ሰናይ ጊዜ።